የሕዝብ ተወካዮች ምክር ቤት ዛሬ መጋቢት 23 2017 ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ተወያይቶ አጽድቋል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ ላይ በትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑ የተገለጸ ሲሆን ይህ አዋጅ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምጸ ተዐቅቦ በአብላጫ ድምጽ ጸድቋል። ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል መሆኑ ተገልጿል። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ ሁለት ጊዜ እንዲራዘም ያስችላል። በክልል ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገ ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜው አስተዳደሩ የቆይታ ጊዜ እስከ አንድ ዓመት እንዲራዘም ሊደረግ እንደሚችል በአዋጁ ላይ ተጠቅሷል። የጊዜው አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀ አዋጅ ላይ ተቀምጠዋል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜው አስተዳደርን የቆይታ ጊዜ የማራዘም ስልጣን ፌዴሬሽን ምክር ቤት እንደሆነ ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ አዘዋውሯል። አዋጁ የጊዜው አስተዳደርን ቆይታ ጊዜ ማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሄድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበት ይደነግጋል። ምክር ቤቱ የሚቀርብለትን የቆይታ ጊዜ ማራዘም ውሳኔ ካልተቀበለው ውሳኔ ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር አራት ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበት በአዋጁ ላይ ተካቷል። ጊዜያዊ አስተዳደርን በተመለከተ በአፈ ጉባኤ በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችል አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ሕገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ተጠቅሷል። ይህ ማሻሻያ የተደረገው ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤት አባላት በሰጡት ማብራሪያ የስልጣን ዘመኑ ያበቃው የትግራይ ክልል ጊዜያዊ አስተዳደር ለሌላ ዓመት እንደሚራዘም መግለጻቸውን ተከትሎ ነው።